ፐሌኑ እሱን ካላስኩኝ በሰላም አልደርስም ያለ ይመስላል። ሁለት ጊዜ በሮ ሁለት ጊዜ ተመልሶ መጣ። ምን አይነት መልካም ስራ ቢኖራቸው ይሁን አስወዲ ላሉ ነቢዩ አለ ሰላት ከጀነት ሲወርድ አይን የሚወጋ ነጭ ነበር ይላል። የአደም ልጅ ወንጀላ አውሮፕላኑ ሊነሳ ነው፣ በር ተዘግቷል። ካፕቴኑን ኮሚኒኬት አደረጉላቸው። አንድ ጅ ቀርተዋል። ላ ላ አላሁ አክበር አልሐምዱልላህ ሱብሓነላህ ማለት አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላ። እናንተን በያላችሁበት አላህ ይጠብቃችሁ እያልኩኝ ውድ ቤተሰቦች ዛሬም በአዲስና እናንተ ልታዩት በሚገባ የሆነ ቪዲዮ መጥቻለሁ ማለት ነው። የዛሬው ቪዲዮ ግን እንዳያመልጣችሁ እንዳያመልጣችሁ ነው የሚለው። ምክንያቱም ትልቅ ቁም ነገር ስለምታገኙበት ማለት ነው። ሰሞኑን አንድ መነጋገሪያ የሆነ ጉዳይ አለ። እንደሚታወቀው አሁን የሀጅ ወር ነው። ዓለም ላይ ያሉ ሙስሊሞች ለበይክ አላሁመ ለበይክ እያሉ ወደ ቅድስቷ ሀገር የሚዘምቱበት ጊዜ ላይ ነው ያለ ነው ወቅት ላይ ነው ያለ ነው ማለት ነው። እና ሱብሓናላህ ሰሞኑን አንድ የተፈጠረ ክስተት አለ እሱም የአንድ ሁጃጅ ታሪክ ነው ማለት ነው። በእሳቸው ምክንያት በዚህ ሰው ምክንያት ሁለት ጊዜ አውሮፕላኑ በሮ ድጋሜ ተመልሶ አርፎ፣ እንደገና በሮ ተመልሶ አርፎ፣ እሳቸውን ይዘ ሄዷል ማለት ነው። ፕሌኑ ራሱ እኔ እሳቸውን ሳልይዝ አለነቃነቅም፣ በቃ በሰላም አልሄድም ያለን የሚመስለው ሱብሃናላህ። ከላ ገምን አይነት መልካም ስራ ቢኖራቸው ይሆን? የዚህን ቂሳ ኡስታዝ በድሩ ሁሴን ይተርኩልናል። እንዲሁም ሃጀር አስዋድ ከጀነት ሲመጣ በጣም ነጭ ነበር። የሰው ወንጀል ነው የአደም ልጆች ወንጀል ነው እንደዚህ ያጠቆረው። ሱብሃነላህ በዚህም ጉዳይ ደግሞ ኡስታዝ ያሲን ኑሩ የሚነገረን ነገር አለ። እንዲሁም አሁን ያለንበት እጅግ የተከበሩ ቀናቶች በጣም ውድ የሆኑ ቀናቶች ላይ ያለ ነው። በእነዚህ ቀናቶች ላይ ደግሞ ምን ምን መልካም ስራ መስራት አለብን የሚለውን ደግሞ ኡስታዝ አቡ ሀይደር ያስታውሱናል። ሁላችንም አላህ የምንጠቀምበት ያድርገን፣ በሰማነው ሁሉ የምንጠቀም አላህ ያድርገን። ውድ ቤተሰቦቼ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለእስላማዊ ቻናል ላይክ አይሰሰትም ላይክ ላይክ እያረጋችሁ ለሌሎችም እንዲዳረስ አድርጎት እወዳችኋለሁ። አሁን ወደ ቪዲዮ እናልፋለን። ብስሚላህ ረህማን ረሂም በዚህ ዓመት 1446 ጅርያ የሐጅ ጉዞ ላይ ያጋጠመ አንድ በጣም የሚደንቅ ታሪክ እነግራችኋለሁ። አልጀዚራ ላይ ነው የተከታተልኩት ዓሚር አሊቢ

ኢሚግሬሽን ላይ ያሉ ሰዎች እስኪያጣሩ ጊዜ ይሄዳል። አውሮፕላኑ ይነሳል። አውሮፕላኑ ልክ በር ከዘጋ በኋላ ሰውየው ፕሮሰሳቸውን ጨርሰው ሲመጡ ሁጃጆች በሙሉ ኤርፖርት ነው ፕሌን ውስጥ ገብተዋል። አውሮፕላኑ ሊነሳ ነው፣ በር ተዘግቷል። ካፕቴኑን ኮሚኒኬት አደረጉላቸው። አንድ ሐጅ ቀርተዋል፣ እባክ ክፈትላቸው ተባሉ ተባለ

እዛው ኤርፖርት ላይ ያርፋል። ከተመለስ ካይቀር ፊክስ እስከሚደረግ ድረስ ቴክኒካል ችግሩ እስከሚፈታ ድረስ እባክህ ክፈትላቸውና እኚህ ሰውን ይሳፈሩ ተብሎ ተጠየቀ። ካፕቴኑ ካፕቴኑ በፍጹም የመጣ ነው ቴክኒካል ችግር ለመፍታት ነው፣ ያን ፈተን እንሄዳለን። የሚወርድም መንገደኛ አይኖርም፣ የሚወጣ ወይም ደግሞ የሚሳፈርም አይኖርም ብሎ አቋም ይወስዳል። እኚህ ሰው አሁንም ያዝናሉ። አውሮፕላኑ ተስተካከለ፣ አሁንም መብረር ጀመረ። ለሁለተኛ ጊዜ ድጋሜ እንዲመለስ ተገደደ። ሱብሀነላሕ ለሁለተኛ ጊዜ ፕሌኑ ተመልሶ እዛ ኤርፖርት ላይ እንዲያርፍ ተገደደ። ስቲል የቴክኒክ ችግር ነበረበት። ይህኔ ካፕቴኑ ወላሂ እኚህን ሰው ሳልይዝ ወደ መካ መብረር አልችልም ማለት

ግን ከአላህ ጋር ምስጢር ሊኖረን ይገባል። ምናልባትም እኚህ ሰው አላህና እሳቸው መካከል የሆነ ምስጢር አለ። ድብቅ ዕባዳዎች ይኖሯቸው ይሆናል። ሰላት፣ ሰደቃ፣ አላህ ጋር ያለ የተደበቀ ነገር ይኖራቸዋል። እርሳቸውም በዱዓቸው ተአምር ሠርቷል። ሁለቴ የበረረ አውሮፕላን ተመልሶ እንዲመጣ አስገድደዋል። ወንድሞቼ፣ እህቶቼ ወላሂ ወደ አላህ እስከ ቀረብነ ድረስ የሚያቅት ነገር የለም። ከባድ ነገር የለም። ምን ይፈልጋል? ጠንካራ የቂን ይፈልጋል። ኢማን ይፈልጋል። በአላህ ላይ መመካት ይፈልጋል። በጣም ብዙ እንደምንማርበት ተስፋ አደርጋለሁ። አላህ ስብሓነሁ ወተዓላ የምር የሱ ባሮች አላህ አድርግን፣ ወደ እርሱ ተጠግተን የማናፍር ሰዎች አላህ አድርገን፣ በእሱ ላይ ያለን እርግጠኝነት ሁሌም ከፍ ያለ የሚሆን አላህ አድርግልን። ሰላም ዓለይኩም። ነቢዩላህ ኢብራሂም ከአባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው፣ ፈለጉ አጡት። እንዴት ያስቀምጡ? አላህ ከሰማይ ሀጀረል አስወድን አመጣላቸው። ነጭ እንደ ወተት፣ እንደ አልማዝ የሚያንጸባርቅ ኢብራሂም ዓለይሂ ሰላም ይህን ድንጋይ ተቀብለው፣ ሀጀረል አስወድ ዛሬ ህደን እንድንስሞው የታዘዝ ነውን ድንጋይ ከአባ ኮርነር ላይ ያስቀመጡት። ሀጀረል አስወድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ከጀነት ሲወርድ አይን የሚወጋ ነጭ ነበር ይላል። የአደም ልጅ ወንጀል አጠቆረው ይላል። ይህን ድንጋ ቦታው ያስቀመጡ ኢብራሂም ናቸው። ወደ ሐጀረ ላሶድ ስንጠቁም ካዕባን ስንጠውፍ፣ ኢብራሂምና ልጁን እናስታውሳለን። ልክ ጠዋፍ አድርገን ጨርሰን ሁለት ረካዓ እንሰግዳለን። መካም ኢብራሂም፣ የኢብራሂም መቆሚያ የሚባል ቦታል አሁን ድረስ የእግራቸው ፋናል ጠፋ የሚባልለት እሱ ጀርባ ሃደን እንቆማለን። በቁርአን ታዘናል። ወተኪዙ ምን መቃሚ ኢብራሂም ሙሰላ ኢብራሂምም ይቆምበት ከነበረበት ቦታ ላይ ሶላትን አድርጓል። አላህ ኢብራሂም ይቆሙበት ድንጋይ ምንድን ነው? አዎ፣ ካዕባ ሲታነጽ የካዕባ ዲዛይን እንዳይበላሽ አርክቴክቱን ያዩበት የነበረ አንድ ድንጋይ ነበር። እሱ ቦታ ላይ ቁመው የኢስላምን ግንብ ይመለከቱበት የነበረው የኡማውን ኮርነር ያስተውሉበት የነበረ ቦታ ላይ እንድንሰግድ ታዘዘ። በእስልምና መንገድ የዚህን ዲን አጥር መጠበቅ ያለውን ዋጋ ሊያሳየን ቁመው ያማተሩበትን ቦታ ከጀርባው እንድንሰግድ አላህ አዘዘ። ከዛ ጀርባ ስንሰግድ ኢብራሂምን ዓለይህ ሰላም እናስታውሳለን። ከዛ ሞረድ ብለን ቀጥታ ዑምራ ስናደርግ ሁለት ረክዓ ሰግደን ወደ ሰዕይ ነምነደው ሰፋና መርዋ ኢነ ሰፋ ወልመርወተ ምን ሻዕርላ ሰባቴ ደርሰ እንመለሳለን። ይህ ሴት መጣ፣ ታሪኳውንም ከዚህ ትልቅ ቤተሰብ ጋር እያያዘል። ያኔ መካ ምድረ በዳ እያለች ውሃ የለ፣ ዛፍ የለ፣ ድርቅ ያለ በረሃውና እያለ ኢብራሂምን አላህ ሀጀርን ይዘህዳ አላቸው። እስማኤልን ገና እንደወለደች ነው፣ ይዛው ሄደች። ጥርር ባለው በረሃ ላይ ኢብራሂም አስቀምጦ አተመለሰ። ዞር ስትል ወፍ የለም። ደነገጠች። ኢብራሂም ለማን ነው የምትሆን አለችው። መልስ የለም። ሦስቴ የጠየቀችው መልስ የለም። አላሁ አመረከ ቢሃዛ ይሄን እንድታረግ ያዘዘ አላህ ነው አለችው። ኢብራሂም መልስ አልሰጡም። ባንገታቸው አዋኗት። ኢዘን አለች፣ እዚህ በረሃ ላይ ሆነን እንዲህ ከሆነ ለን ዩደይዕና አላህ ይጥለን ብቻዋን ቁጭ አለች። ልጇን ማጥባት ጀመረች። ጡቷ አደረቀ። የያዘችው ምግብ አለቀ። ውሃው አለቀ። ሞት ፊት ለፊቷ ተጋፈጣት። ሰበቡን ለማድረስ ተነስታ ሰው ባገኝ ብላ አንዴ ወደ ሶፏ ትወጣለች፣ ወደ ተራራ ሩጣ ትመለሳለች። ወደ መርዋ፣ ሶፋ፣ መርዋ። ሰባተኛዋን ዙር ስትጨርስ፣ አላህ አርሰለላሁ ላሁ ጀብራኢል ጅብሪል ላክ ሰበቡን ጨርሳለች። ከልጇ ጥግ ቁሟል። ከርቀት ስታይ እንግዳ የሆነ ነገር ልጇ አናት ላይ ቁሟል። ደንግጣ መጣች እየሮጠች ስታየው፣ ጅብሪል ነው። መን አንቲ አንቺ ማንሻለው? ሀጀራ በጣም አስተዋይ ነበረችን። አነ ኡሙ ወለድ ኢብራሂም እኔማ የኢብራሂም የልጁ እናት ነኝ አለች ሀጀር ነኝ አላለችው። ኢብራሂምን የሰማይ ነዋሪ ያውቁታል፣ ሰዓት ላይ ሲገባ ያውቁታል። ኢብራሂም

ጥቅማቸውም የትየሌሌ እጅግ ብዙ ነው። ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው። ስለዚህ በቻልነው መጠን ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል። ጊዜን አይጠይቅም። ስራ እየሰራን ማለት ይቻላል። እየሄድን እየተቀመጥን፣ እየቆምን መዘከር ይቻላል። ሰውየው መኪና እንኳ ካለው እየነዳም መዘከር ይችላል ማለት ነው።

ሰዓት ወይም ወቅት ያልገደበው በየትኛውም ሁኔታ ላይ የሚባል ተክቢር ነው። ሁለተኛው አተክቢሩል ሙቀየድ በወቅት የተገደበ ተክቢር የሚባል አለ። የትኛው ነው ሙጥለቁ ሲባል ወሁወል መሽሩዑ ፊ ኩሊ ወቅት ሚን ለይሊን አው ነሃር በሌሊቱም በቀኑም ክፍለ ጊዜ 24 ሰዓት ላይ የተደነገገ ፈርድ ሰላት ተሰግዶ ካለቀ በኋላ ተብሎ ያልተገደበ ተክቢር አለ። መቼ ሚጀምርና መቼ ሚያበቃ? ወየብደኡ ቢድኹል ሸህሪ ዙልሒጃ የዙል ሒጃ ወር በመግባት ይጀምራል። መቼ? ከትላንትና ወዲያ ማቅሰኞ ማታ መግሪብ ላይ የገባ ጊዜ ማለት ነው። ከዛስ ወየስተምሩ ኢላ አኺሪ አያም አተሽሪቅ እስከ አሥራ ሶስተኛው አያም ተሽሪቅ መጨረሻ ፀሐይ መግባት ድረስ ይቀጥላል ማለት ነው። በድምሩ ስንቀን ሆነ? አስራ ሶስት ቀናት ከዙልሕጃ መግቢያ ጀምሮ እስከ አያሙ ተሽሪቅ፣ ከዒዱ በኋላ ባሉ ሶስት ተከታታይ ቀናቶች፣ እስከ አያሙ ተሽሪቅ እስከ መግሪብ የሚቀጥል ነው። በየትኛውም ሰዓት፣ በየትኛውም ቦታ፣ በየትኛውም ሁኔታ ላይ ሆኖ ሰውየው ተክቢራውን ማለት ይችላል። ሁለተኛ አተክቢሩል ሙቀየድ፣ በወቅት የተገደበው ተክቢር ደግሞ ወሁወ ለዚ የኩኑ ዓቂበ ሰላዋት ከእያንዳንዱ ፈርድ ሰላት በኋላ

አምስት ቀን ሶስት ቀን አይደለም። የውሙ አረፋ ዘጠነኛው ቀን አንድ በሉ ዒዱል አድሃ የውሙ ናህር አስረኛው ቀን ሁለት አስራ አንድ አስራ ሁለት አስራ ሶስት ሶስቱ አያሙ ተሽሪቅ አንድ ላይ አምስት ቀናት ነው የሚባለው። አስራ ሶስተኛው ቀን አስር ላይ ይባላል ከዛ እስከ መግሪብ ላይ ይጠናቀቃል ማለት ነው። የመጀመሪያው ሙጥለቅ ነው ዞለሂጃ ከገባበት ጊዜ ጀምሮ እስከ መጨረሻው አስራ ሶስተኛው ቀን በማንኛውም ሁኔታ የሚባል ነው። በእነዚህ አምስት ቀናት ደግሞ ከፈርድ ሰላት በኋላ መጠናቀቅ ያው